ሰላም ሰላም፣ እንዴት ናችሁ ወገኖቼ? ዛሬ አንድ ሀሳብ አለኝ። እርሱ ምንድነው? ሙስሊሞች ኢራንና ፍልስጤምን እስፔሻሊ አሁን ባለው ኢራንን እንበልና ክርስቲያኖች ደግሞ እስራኤልን ደግፋችሁ የምትከራከሩበት በጭፍን ከእውቀት ምንም አይነት እውቀት የሌለው ምንም አይነት ሪሰርች ያልተጨመርበት ምንም አይነት የእውቀት ወይም ደግሞ የምትደግፉበትን ለይታችሁ የማታውቁ መሆናችሁን ላስታውቃችሁ ፈልጋለሁ ማለት ነው። ክርስቲያኖች እስራኤልን የምትደግፉበት ምክንያት ምንድን ነው? ምክንያቱም ክርስትና በእስራኤል ሀገር ጎግል ብናደርግ አንድ ነጥብ ዘጠኝ ነው። እስልምና ወይም ሙስሊሞች በቁጥር ይበልጣሉ። እስራኤል ከሚኖሩት አንደኛ የጂውሽ ሀገር ነው። ሁለተኛ ሙስሊም፣ ሶስተኛ ክርስቲያን፣ ከዛ ዶርዚ እያለ ይቀጥላል። ኦኬ እናንተ ክርስቲያኖች ምን አገባችሁና እስራኤልን ትደግፋላችሁ? እንደውም በእስራኤል ሀገር አንድ ሰው ወንጌልን አደባባይ ፐብሊክ ላይ ከሰበከ ልንገራችኋ ያለ እውነቱን ዘብጥያ ይወርዳል በእስር በአንድ ዓመት የእስር ቅጣት ይቀጣል ማለት ነው። ለምን ስለ ኢየሱስ ክርስቶስ ማውራት እጅግ በጣም የተከለከለ ነው እስራኤል ሀገር ውስጥ። ጆርጅ ባይኖር እስራኤል ሀገር የሙስሊም ሀገር ነው የምትሆነው። አይዶን ማይንድ አይዶን ጊቭ ኒ ሻርት ኦኬ ሶ እንዲሁም ስለ ኢራን ኢራን ፐርዥያናት አረብ ሀገራት አይደለችም። በፐርዥያና በአረብ ሀገራት መካከል በጣም ብዙ ልዩነቶች ሰፊ ልዩነቶች አሉ ማለት ነው። እንዲሁም ኢራን ምንም የሙስሊም ሀገር ብትሆንም የምትከተለው እምነት ግን ሺአ ነው። ሺአ ደግሞ በብዙ ሙስሊሞች ዘንድ ተቀባይነት የለውም። ኦኬ ሳዑዲ የምትከተለውን እምነት አይደለም ኢራን የምትከተለው ማለት ነው። እናንተ በምን ሂሳብ ነው ኢራንን ደግፋችሁ እስራኤላን ድባቅ እንድትመታ የምትጸልዩት ማለት ነው። ይልቁን እኔ የምመኘው ምን እንደሆን ታውቃላችሁ? እንደ አንድ ክርስቲያን እንደ አንድ ኦርቶዶክሳዊ እምነት ተከታይነት እስራኤል ብጠፋ ብዬ አለመኝም። ሁሉም የእግዚአብሔር ፍጥረት ስለሆነ ኢራንም እንድጠፋ አልፈልግም። ፍልስጤምም እንድትጠፋ አልፈልግም። እኔ የምፈልገው በዓለም ላይ ሰላም እንዲወርድ ብቻ ነው። የሰላም አየር እንዲተነፍሱ ማንኛውም ንጹህ ሰው በእግዚአብሔር የተፈጠረ ሰው ለምን ይሞታል? የተለያዩ ሰዎች አለው። እግዚአብሔር እስራኤል እግዚአብሔር ምድር ናት። ማን አደረጋት? የእግዚአብሔር ወንጌል የኢየሱስ ክርስቶስ ወንጌል ወይም ደግሞ ስለ ኢየሱስ መነገር አይቻልም እኮ አረለ እንደ እስራኤል ውስጥ ዘብጥያ ተወርዳለ። እያንዳንድ ሂደት ስለ ክርስቶስ ሰብ ካለው ብትል ሰው ልዩነት አለው። ምናልባት ስለ ምድሩ አሁን እናንተ ድቤት ልታደርጉ ትችላላችሁ፣ ይችላላችሁ ጎለጎታ አለ አይነወታት ሌላም ሌላም ቅዱስ ቦታዎች አሉ። ግን ከዛ ይልቅ እስራኤል ካሉ ቤተክርስቲያኖች ይልቅ ፍልስጤም ያሉ ቤተክርስቲያኖች ይበልጣሉ፣ ቅዱስ ቦታዎች ይበልጣሉ። እንዲሁም ቅዱስ ጊዮርጊስ የተወለደው ፍልስጤም ነው። ኢየሱስ ክርስቶስ የተወለደውም ፍልስጤም ነው። ለእኔ እንደ አንድ ክርስቲያን የምትቀርበኝ ፍልስጤም ናት ከእስራኤል ይልቅ። ወደዳችሁም ጠላችሁ፣ ማይሞሪ ሊሶሪ ዳትስ ዘ ትሩዝ። እንዲሁም ሙስሊሞች ከኢራን ሳኡዲ ሳኡዲ የምትከተለው የሱኒ እምነት ነው። ሁላችሁም ታውቃላችሁ አይደለ? ኢራን ደግሞ የምትከተለው የሺያ እምነትን ነው። ሶ አብዛኛው የሱኒ እምነት ተከታይ ወይም ደግሞ ሌሎች ሙስሊሞች፣ ሳኡዲ ሙስሊሞች እንደ ጠላት ነው የሚፈርጇት ኢራንን እንጂ እንደ እንዲህ ነው። ሺርክ አድርገው ከእሷ ጋር ምንም አይነት ነገር ሊያደርገው አይችሉም። ሰው እናንተ አብዛኞች የኛ ሀገር ኢትዮጵያውያን ሙስሊምና ክርስቲያኑ ፋይት የምታደርጉበትን እኮ ለይታችሁ እንኳን አታውቁም ማለት ነው። ኦኬ፣ አሁን በኢራንና በፍልስጤም በፍልስጤምና በእስራኤል በጣም ልዩነት አለ። እስራኤልን እስራኤልን የምደግፍበት አንድ ምክንያት ግን ልንገራችሁ። ኦኬ፣ እስራኤል በአብዛኛው ስትሰቃይ እስራኤል የሚባል ዘር ሁሉ መጥፋት አለበት ተብሎ በናዚ ሲጨፈጨፉ፣ ስድስት ሚሊዮን ህዝብ የተጨፈጨፈበት ዘመን ነበረ። እስራኤል የሚባል በየሄዱበት ሁሉ ይጠላሉ። እኔ ቱ ቢ ኦነስት ለሚ ቢ ኦነስት ዊዝዩ እስራኤልና አንድ ጅሁሽና አንድ ሙስሊም የምታቆሙልኝ የምመጣው ሙስሊም ነው በዚህ ምድር ላይ ቱ ቢ ኦነስት፣ በሰውነት እንኳን እኔ አሁን የሆነ ልዩነት ሰውን በኩል አይኑ ማየት እፈልጋለሁ፣ ግን ሳይንስ ፎ ማይ ሃርት የምመርጠው ሙስሊሙን ወገኔን ነው። ኢትዮጵያ ያለ ሙስሊም ወገኔን ነው። ጁሽ አይደለም ኦኬ። ጁሽ ከመሆኑ እኔ ጁሽ ራሱ ሳስበው እጠላለሁ። ሶ በሄዱበት ሁሉ የተጠሉ ናቸው። ለዛ የነካቸውን ሁሉ ማጥፋት ነው የሚፈልጉት። ለዛ ነው፣ ግን የተጎዳው ቤተክርስቲያን ፍልስጤም ውስጥ ነው። ያለቀው ህዝብ ፍልስጤም ክርስቲያን ማተብ ያሰረ ኦርቶዶክሱ ነው። ማንም ይሁን በኢየሱስ ክርስቶስ የሚያምን ክርስቲያኑ ወገንህ ነው። ሰው የምትደግፈው ለይታወቅ። ጦርነት ደግሞ አትደግፉ። መደገፍ ካለባችሁ ሰላምን ደግፉ። ኦኬ ከመሆን ስንት ችግር እያለባችሁ እናንተ በየኮሜንት ሴክሽኑ ለምን ትጣላላችሁ? ደግሞ ምንም ማስረጃና መረጃ የላችሁም? ያ